ተቆጥቶ ገሎ ጥሎሻል። ቲክቶክ የሚባል አፕ ሮጠሽ አይደል እንደ ዩቲውብ ሊሄድሽው እንደ ኧረ ቲክቶክ ይግደለኝ፣ ሁለቴ ሞት ይግደለኝ። በጣም ነው እንደ ቲክቶክ እንዲገልሽ የፈለግሽው። ቤታ ለምን ትሳቀቂያለሽ? በእራስሽ በውበትሽ አትተማመኝም፣ በተፈጥሮሽ አትተማመኝም። ሰው ስታገኘ አበባ ይበሉሽ ተኮላ ማንነትሽን ይዘሽ መቅረብ አለብሽ። ምንድን ነው የሚያስፈራሽ? መንፈስ ቅዱስ ነገር ግን ስቀጣቀጥ መቼስ እንዲህ ያለ ሞኬ በቃችሁ በቃችሁ። እነ ዲቦራ ጋር ሄድ ቆ ዲቦራ አንቺን ለሰማሁት ልቤ ዝቅ አለ እያሉ ነው ቲክቶክ ላይ የሚቀጠቅጧችሁ። ማህበረሰቡ አሁን እንደዚህ ነው። ማህበረሰቡ ሲቀጠቅጣችሁ እንዲህ እያለ ነው እንደ እኔ ቤታየን በጣም ነው መወዳት። እንዲህ ያለ ነው ማህበረሰቡ ሲቀጠቅጣችሁ። ትምህርት ልስጣችሁ ብዬ እንጂ አሁን በቁም ነገር ራሴ የምሰድብ ይመስላችኋል? በቃ ቁጭ ብላችሁ ራሷን ትሰድባለች፣ እቺ ሴትዮ ከፈሷም ከራሷም የተጣላች ናት፣ እንዴት ነው ከእሷ የምትጋጩት ብላችሁ ልታስቡ ትችላላችሁ። ደግሞ ታስባላችሁ፣ አበሻ ናችሁ። ባህላችን ነው አይደለም? ጋይስ እንዲህ ነው እያላችሁ የምትሰድቡኝ። አመሰግናለሁ። ቀለሽ ኔ ሽቅርቅር እኔም በጣም ነሞች ቤታዬ ዝርያ፣ የእኔ ፍቅር ሮምዬ

ሰው ሁሉ የአውቀው ታርቀው አውቀው ተጣልተው ይታረቃሉ ስለተባለ ይህንን ሴት ጋር መሬት ከፍ ሰማይ ዝቅ ብንል አንታረቀው። ይህንን ምን ብዬ ለራሴ ቃል እንደገባሁ እግዚአብሔር፣ ሮሚ እንዴት ብዬ ለራሴ ቅድም ቃል እንደገባው ተፖስቶታያች፣ እንዲህ ነው ያልኩትኝ፣ ቤታዮ ቤታዮ አሁን በዚህ በኩል ሰይጣን አለ፣ በዚህ በልኩል መላእክቱ አለ። መላእክቱ ምን ይላል መሰለሽ? አውቃለሁ መላእክ ጥሩ ነገር ነው አደለ ሮምዬ፣ የሚለው ቤታዬ ችግር የለው ሰድቦሻል፣ ለእግዚአብሔር ስጩ ይለኛል መልአኩ። ሰይጣኑስ ቤታ ስምሽን አጥፍቷል፣ ስምሽን አጥፍቷል። ሁለቴ የሚያውቃቸው ደግሞ የሰይጣኑ ማለት ነው። እንዳትታረቂ፣ እንዳትታረቂ፣ ሰድቦሻል፣ ሰድቦሻል፣ በፍጹም በፍጹም። ከዛ ሮምዬ፣ ለስጋዬ ነው የምኖረው ዘንበል ብዬ ሰይጣኑን ሰምቼ አልታረቀም በሚል ድምድም ያለው። አመሰግናለሁ። ምንድነው መሰለሽ ቤተሰቦቻቸውን እየነካ እንደፈለገ እየሰደበ በተለይ ሊያሾን ሊያስገድላት፣ የዛኔ አንቺ ቤት ተደርቤ የገባሁት በዚህ መልኩ እንዴት ሴት ልጅን ለማስገደል ይሄዳሉ ብዬ ነው የዛን ቀን ቤቴ ገብቼ አይዞሽ ያልኳት ማለት ነው። እኔ ሰው ተሰብስቦ ሰው ሲያጠቃ አልወድም። ጂጂ ክያሜ የዛኔ ወታ ስታለቅስ ባሌ እንዲያደርገኝ ስትል እንደ ሴት ብታስጠላኝም የቆምኩላት ሰው ሲያጠቁ አልወድም እኔ በናቹራል ተፈጥሮ። ነገር ግን ሮሜ ሰላም ነው የኔ ፍቅር፣ እንዲ ያልኩሽ አንቺን ነው እኮ ዝርያ በጣም ደግሞ ወዲሽ ዘይድዬ ታውቂያለሽ፣ ረቡዬ እኔ እወድሻለሁ እናቴ ውድድና ለመሰለሽ አቋም ስለሌለው ሰው እንደፈለገው ያወራል፣ ይታረቃል። እንደፈለገው ሰው ይሰርባል፣ ይታረቃል። ይህንን ደግሞ አቋማችንም ማሳየት መቻል አለብን። እኔ በየዋህነት ሰው እጣላለሁ፣ እታረቃለሁ፣ ችግር የለብኝም። ነገር ግን ይሄ እንደ ልቡ ፈንጭቶ ሰው ሁሉ ሲታረቀው በጣም ቀይ መስመር ስላለፈ ቤታ ላይ እየደበው ያለ ነገር ነገ እኔንም እንደዛ ስለሆነ የሚያጠቃኝ እኔ አይደለም ልበሽቅለት ምን እንደማደርገው ያቀኛል። ነገር ግን ሉላ አለሽ ጻፊልኝ። ወን ይወልኝ፣ ሉላ እንዴ ይወልኝ ሲ ኦኬ ከፋሲካ በኋላ እሺ። አንድ ሰከንድ ሮሚ፣ አንድ ሰከንድ። እሱ ስላየው እንትን ብሎኝ ነው። እግዚአብሔርም እኮ ይወደዋል። ለምን የሚጠቃን ሴት ከጎን መሆን እንትን ነው፣ ክፋት የለውም። እግዚአብሔር አምላክ፣ በዚህ ጊዜ ፈን አታድርጉ። ይሄ ማማት እኮ አይደለም፣ ግልጽ ህዝብ እያየነው ማውራው ማማት አይደለም፣ ምን አይደለም። ግን አቋሜ እንድታቁት ነው ቂም ኖሮ ወይ ምናምን አይደለም። እኔ እግዚአብሔር በሚያውቀው ቂም የለኝም ከማንም ሰው ጋር ያያቸ ልጄንም ያህል ነገር ነግቶብኝ ፎጊቭ አድርጌዋለሁ። ፎጊቭ ባረኩት፣ ሁለት ሳምንት ሳይቆይ ጂጂ ክያ ጋር ሄዶ ድጋሚ ባሏ እንደዚህ ሽማግሌ ያገብታ እያለ ሲለፈልፍ ተቆርጦ ተላከልኝ። እሱ ነው ነገር የሚፈልገኝ፣ አልፈለግኩትም። ሳከብሮ አለከበር ያለ እሱ ነው ልጁን ስለነካውበት የደበራችሁ ኢትዮጵያዊ አይኑ ፋሚሊ ሲነካ ጥሩ አይደለም። ግን የኔን ልጅ የነካው ማን ነው? እሱ ነው። ስለ አባት ያወራው ማን ነው? እሱ ነው። ስለዚህ እኔ ቤተሰቤን ሲነካ ዝም ብዬ እሱ ጋር ከሄድኩኝ እንደ ልቡ ቤተሰቤን አትንኩ የሚል ሰው የሰው ቤተሰብ ሲነካ ለሱ ፌር፣ ለእኛ ደግሞ ኃጢአት፣ የሚሆንበት ነገር የለም ቤተሰቡ እንዳይነካ የሚፈልግ ሰው የሰው ቤተሰብ መንካት የለበትም። ስለዚህ እኔ ማንም ሰው ዜዶዬ ሮማን ብላ ብትጣላኝ ዜዶዬ ብዬ ነው የምጣላት ዜዶዬ ልጄን ብትነካ ልጅ ባይኖራት እንኳን እህት ወንድሞቿን ነው የምጨፈጭፍላት ስለዚህ እኔ ሃይማኖቴን ስትነኩ ደግሞ ሃይማኖታችሁን ነው የምነካው ይሄ እንዲገባችሁ እኔ ሰው ዝም ብዬ አልነካም ከነኩኝ ግን ምምር ነገር የለም አሁንም እያደረጉ ያሉትን ነገር እየተከታተልኩ ነው እስከ ዛሬ ድረስ ብዙ ነገር ስታወራ ይቻለው እንጂ ጂክያ ትክክለኛ ነገር ነው። ዛሬ ትናንትና ስትናገር የነበረው ምንም ባልወዳትም የተናገረችው ትክክል ነው። ግን በዚህ መልኩ ቤታዩ ከመጫወት ከመሳቀልሚየበቃል ወጣ። እሺ፣ ደህና ሁኑ ቤታ ጫው። ዛሬ የምንሄድበት ቦታ አለ፣ ኑ ተያይዘን እንሂድ። ከቸም ከቸም ከቸም፣ አይ መከራ እሺ ጋይስ ዛሬ የምበላው ምግብ ታውቃላችሁ? በጣም ሲፉድ ወዳለው ምናምን ነገር አታስቀኝ። ወይኔ እጄ እንዳይቆረጥ። እና ውዶቼ፣ ማሮቼ፣ ፍቅሮቼ ዛሬ አብረን እንበላለን። ምግብ የምንሞክረው ነገር አለ። በሉኒድ በጣም ስፓይሲ ነው። ያቃጠላል ያቃጥላል፣ ጋይስ ምላሴ የተቃጠለ። አሁን ደግሞ ምግብ በልተን ጨርሰን አልማሮቼ ወደ ቤት ተመልሰን እንሂድ። ነገ ተመልሰን ደግሞ መኪና መግዛት እንፈልጋለን። መኪና ገዛለው። ነገ ተመልሰን እንሂድ። ቴንኪው። ቆይ አንዴ ስራ መጣብኝ። ወደ መኝታ ክፍል ልንተኛ ነው ጋይስ፣ አብረን ብንተኛ ደስ ይለኛል። መብራቱን አላጠፋም፣ አብረን ነው የምንተኛው። እንዲህ እያልኩ ነው የምሰራባቸው ወይ ጠላት። ሰርጌን የምደግሰው በእናንተ ገንዘብ ነው፣ ሰርጌን የምደግሰው በእናንተ ገንዘብ ነው ሰርግ የሚደግሰው፣ በእናንተ ገንዘብ ነው አለቀ ደቀቀ፣ አለቀ ደቀቀ። እሺ ቴንኪዩ ጋይስ፣ ወይ ዩቱብ ላይ ሄድ ብሬቲኝ እና ነገ ደግሞ ሰይጣን በመሀል፣ ሰይጣን ስራውን ያውቃል። ነገ ደግሞ በመሀል ሰይጣን ከገባብን ደግሞ ምን ትመስያለሽ አንቺ፣ ጉሬዛ አንቺ ጉሬዛ፣ ሕፃናት የምታሳቅቂ በመልክሽ እንዳትኝ

ከመጀመሪ ለዛ ነገር ያልደነገጠ አሁን ልብ ሲደነግጥ፣ ሰው ኮመንት አድርጉ። እንዲሁም ምን አይነት ሰው ነኝ? በፈጣሪ ስም ምን አይነት ሰው ነኝ? ሾቃካ እዚህ የምታያቸው ጋለሞጣ፣ እዚህ ደግሞ የምታያቸው ደግሞ የሚወዱ ሰዎች ናቸው። መተው ኮመንት ላይ ቤታዬ ደህና ነሽ ብሎ የጻፉት ልብ የደነገጠ ቀስ ልቤ ገብተሽ እኮ ነው እኮ ዲቦራ አይነገረችሽ፣ አንቺ ሰገጤ ገብተሽ እኮ ነው። ዲቦራ ገብተሽ አልቤት ታያለችሽ። ምን አይነት ደነዝ ናት? እሺ በምሮ ማቀው ልቤ መታ። በምሮ የምታውቂው ዲቦራ ነግራሻለች። በድጋሚ ወይ ጋይስ ምን ፍጥር ይለም ማውላቅ እሱማ ፊልተር የለም። እናትዬ ለገንዘብ ስትያረ እንዴ መጣሽ? ሁለት ነገር ወዶ አይሆንም። ገንዘብ ወደሽ ፊልተርን ፈልገሽ አይሆንማ። ቤታይ ሁለት ነገር ጋይስ ተወዶ ይቻላል አይቻልም? ወይ ፊልተሩ ረጭ ቲክቶክ ላይ ተሰንቅረሽ ተቀመጪ፣ ወይም ደግሞ ገንዘቡን ረጭ ባይ መድሃኒ ዓለም ቀለጠ። ፊቴ ቀለጠ። እንዴት አይቀልጥ ሁሉ ሜካፕ ተለድፈሽ እንዴት አይቀልጥ፣ እንዴት አይቀልጥ። እኔ እናት ውይ ዲቦራ ማሽቃበጥ። ዲቦራማ በማሽቃበጥ ዱባይ ራስተርተሻል። አቤት ዲቦራ፣ አቤት ዲቦራ አሽቃባጭ ቤት ታዬ፣ በቃ ትልቅ ሞዴል እኮ ያየሽ ነው የሚመስለው እኮ ስንት ከነግንዱ አጭሰሽ ነው እንደገባሽው። ሰው አለ ወይ? አለ ቢኖር መሰለኝ እንትን የምትይው ሰው አለ ወይ? እኔ እኩል መድኃኒዓለም እያወራችሽ ቆንጆ ነሽ አይቼሻለሁ እየተባለ ሰው አለ ወይ? ከነግንዱን ያጨሺው። ጋይስ ጋይስ ደግሞ ነጃትን መጣች። አቤት ነገር

የፊትሽ ቡጉር እንዳለ አይደለ? እንደ በተርታና በመደዳ የሚቆጠሩት እኔ እኮ ግር ጋይስ ቀረብኩኝ እንደ ፊት ለፊት አይደል? እንደ ያለሁት ቡጉር አልቀረ፣ ማድያት አልቀረ ፊትሽ እየታየሁ። አህያ እሺ፣ እሺ ሳቂ ነው የሚመጣው። የእኔ ገጣጣ ገንዘቡን የሚያስቅሽ፣ ወደፊት የምትበይው ገንዘብ የእኔ እናት ሳቂ። ቤት ታዬ የሚያስቅሽ ገንዘብ ወደፊት የሚመጣው የሚመጣው ገንዘብ ስታስብ ፍልቅ ልቅ ልቅ ልቅ ልቅ እያልሽ ነው። አጠር አድርጌ ነው ዘርዘር የማደርገላችሁ ሁሉም አላወራም። የእኔ ማሬ ሾካካ ወይኔ ምንድን ነው? ወይኒ →ወይኔ ገብርኤል እዬ ምን አይነት ሾክ አካናት፣ በሚካሄድ ላይክ አድርግልኝ። ሰባ አንድ ሰው እያየ ነው። ኦኬ ጎበዝ ጎበዝ ጎበዝ ጎበዝ ገባ ገባ እያሉ ነው። በሰባ አንድ ሰው አልቆመችም። በዛ ነው የላክሽልኝ እኮ አይታይኝ። ስ ሙ እናንተ ግን እንደም እንደመስ ጋይስ እናቴን ንሳኝና አንድ ፍንከር የለው በኮመንት ተነኮሷት፣ በኮመንት እና ምን ይጠበስ? ይሄ ማህበረሰብ በፊልተር ወጣሽ አልወጣሽ፣ ይሄ ማህበረሰብ ምን ያድርግሽ? ታዲያ ምን ያድርግሽ? ምን ይጠበስ? እኔ እኮ ምን ጉድ ናት ደግሞ አይኔ ስለምመመኝ አይኔ ላይ እንትን አለብኝ። ምን አለብሽ? እንዴት አያምሽ? ይህን የሚያህል መጥረጊያ የሚያህል ጭራ አይነሽ ላይ ሰክተሽ ተክተሽ መጠሽ በላይ ላይ የሆነ ነገር ለዳድፈሻል። እንዴት አይነሽ አይታመም? እንዴት አይነሽ አይታመም? ከእግዚአብሔር ጋር እኮ ነው የተጣላችሁ እኮ እግዚአብሔርን ከእግዚአብሔር ጋር እኮ ነው የምንጣላው እኮ። ከዚህ ሴትዮ ጋር አይኗ ላይ አይላሽ ለብሳ አይኔን አመመኝ። ንቀይዋ። ፈጣሪ በሰጠሽ ማንቻናታ ቀጤ ምንጉርናት፣ ግን በፈጣሪ አንድ አንድ አይኗ ጥርት ያለ አይደለም። እሺ ምን አባት ይላል፣ ስልኬ ነው

እኔ እኮ ያስቸገሩኝ እኮ የሰው ፍቅር አለ እኮ ችግር የለም። የሰው ፍቅር ካለሽ እንኳን ወርቅ ዳይመንድ ደርድረሽ ብትሄጂ ማንም ምንም። ሮምዬ ምን አረኩሽ? ዳይመንድ የገዛው ቀንማ በየቤት ያንቀታትሎ መጥተው ማጅራቴን ነው የሚደፉኝ። ዳይመንድ ዳይመንድ በዳይመንድ የሆንኩ ቀን ማጅራቴን ተደራጅተው እጃቸው ለመንግስት ለመስጠት አስበው ነው መጥተው ማጅራቴን የሚደፉኝ። ምን ነው ሮምዬ ጠላት ልታበጅብኝ ነው እንዴ? ሮምዬ የመጀመሪያ የዩትዩብ ደሞዜ ሳጌ ቆንጆ ቆንጆ ሽሮ በርበሬ ከአንቺ እገዛለሁ። አመሰግናለሁ። ዩትዩብ ከፈትሽ እንዴ? ለዛ ነው ያ ዩትዩብ ከፈች ላይ ነው ይመጣለው። በቃ አንቺ ከበላሽ እ ነጮች ናቸው የሚከፍሉ እኛ ምን አገባን? ሮምዬ ተጠቃቅመን ይለፍልን። እናልፋለን ተያይዘን። እኛ እንደሌለው አደለን እናልፋለን። ስንት ሰው ሰብስክራይብ እንዳደረገኝ ታውቂያለሽ ሮምዬ? አለገልኩሽኔ፣ ረግይይ ሰባት ሺህ ሁለት መቶ ሰዎች ሰብስክራይብ አርቆኛ። በቃ ዛሬ ገባሁኝ። ትሰማላችሁ እኛ ቲክታክ ላይ እናንተን ለማሳቅ እናንተን ለማ አለም አትገቡም፣ እናንተ ፊልተር የለውም አትገቡም ሲል ገንዘብ ያዳፍራል በሚል ተነሳስቼ ገበየውም ልምሰል ቶሎ ሳብዬ ዘርዬ ላይፍ ገብቼ እልሻለሁ አንዳንዴ ዶላሩ ያስገባሻል። ዝም ብለሽ ማለት ባትፈልጊ ራሱ ያስገባሻል። እንገባለን እንገባለን፣ ሽግር የቀረሽ እገባለሁ። ያኔ ምንድነው ቪዲዮ ጫኝ ብሎሽ ነበረ፣ በግሪን አምጥቶት እሱን በምን ተነሳ። የቱ ዩቱብሽ፣ የምን ግሪን፣ የሆነ ነገር አሳይተሽ ምን ሆነብኝ ስትይ ነበር። ዩቱብ ተስተካከለ፣ ቪዲዮ ፖስትኩ ምናምን ምናምን ነገር ተስተካከለ። ግን አሁን በደንብ ማየት ያሉብኝ ነገሮች አሉ። ሮምዬ ችግር የለም ዩቱብ በደንብ ሮምዬ እኛ ጋር ተደዋወልን፣ ምን እንደምናረግ እየተነጋገርን ዩቱባችን ላይ ተቅለን ገባሽ፣ እኛ ቬታችንን እየነዳን በቬት ለምን አንገባም? ላይፍ ገባሽ፣ እየተነጋገርን ቬታችንን እየነዳን ላይፍ ላይ እንገባለን። ሮምዬ ግን ሮምዬ ደግሞ በአንድ ነገር እንስማማ ይሄ የዩቲዩብ ደንቡ ነው። ባትፈልጊውም፣ ምንሽም ባይፈቅድ ግን ግዴታ ማድረግ አለብን። በውስጥ እንዋወላለን ሮሚ ቤታ ሰላም እንባባላለን ሮሚ የዛሬ ጥሩ አድርጌ ልሰድብሽ ነው። እኔ አሁን ሰዳቢ ነኝ፣ ለአንድ ቀን እኔ ሰዳቢ ነኝ። አንቺ ተሰዳቢ ትሆኛለሽ። ሮሚ አለቅለቅ ላሰጣሽ ነው። ለው ይህ ነው። አዲስ አበባ ይመች ዝርያ ይሄ ነው በቃ ይመችሽ ትለኛለ ወጣለው ሮሚዬ ጥርቅ አድርጌ ያሰጣሻለሁ። ከዛ እያጩ አረለ ሳለካት ነው የነካችን ቲና ትገቢልኛለሽ። ከዛ ምንድ ማረገው? ሶስተኛ ሰው ያስፈልገናል። አስታርቁን እንላለን፣ ሶስተኛ ሰው። አሁን ግን ለጊዜው አንዱ እኮ ሰው ሲያልቅ ወሬ ሲጠፋ ሁንኔት ሰው ሲያልቃርላ፣ አንዳንድ ሰዎች የተነሱብኝ ሰሞኑን ሰው ሲያልቅ፣ ሮሚዬ ሁለታችን እንበጣበጣለን፣ እንጣላለን ከዛ አስታራቂ ይመጣል፣ ያስታርቀናል። ከዛ ደግሞ አንቺ ይነሳብሻል፣ ሮሚ ተነሳብሻል። በቃ ደግሞ ይነሳብኛል፣ ቀላል ይነሳብኛል። ቤት ታያለሽ፣ ሮሚ ድጋሚ። አይ ውጭ ያለ ነው፣ ቤት ታይ። ይረግጠሽ ነው እርገጭኝ፣ ሮሚ መች ሳያ ርግጥረግኛለሽ። አስታራቂ መረጃ አለኝ እንደውም ቱርኮን አደውላልኛለች አሰርታለች፣ ችላለሁ አይቻታለሁ፣ ሮሚ ግግ አይቻታለሁ። እኔ ከዛውን አንደውም

ከልሽ ጋር ማለ ጥሩ ሮሚዬን የማሬን የፍቅር በስማን ባለፈው እኮ የላከችልኝ ምን ይሁን ምግብ ይሁን፣ እኔ ግን ሆድ አልወድም። እንዳልወፍር ተጠንቅቄ እንዳንቺ ሼፕ ለመሆን እህል ብዙ አልበላም። ሮሚ ልብስ ኮርጃ አሉ እንጂ ከእነሷን ኮርጅም ስታይል እኛ በሆድ መታወቅ አንፈልግም። ልብስ ልብስ እኛ ስታይላችንም ማሳየት ነው እንጂ ልብስ ከአሜሪካ ቤት ታዬ የላከችልኝ ብዬ እዛው ገዝቼ እኮ ነው፣ አይናቸው ላይ ፖስታ ትቀዳድጅና ላከች ትያለሽ። ላከች ነውራየ። ሰርፕራይዝ አረገችኝ፣ ያደሽ ይህን ችግር ማይላቭ እንዳይጠፋ ደግሞ ማይላቭ ቴንክ ዩ ታዬ ሲስተር። የመይሰው ደግሞ ደግሞ አረ፣ ሮምዬ ብድር መመለስሽ ነው እንዴ? እረ ደብራል ብዬ ሽቶ ክፍት አርጊ። ቴንክዩ ሮምዬ፣ ሽቶ እንደምወድ ታውቂያለሽ። ሽቶ ልካለኝ ብዬ ያለኝን ሽቶ እንትን ከእኔ አልጥናቸውም። የፈለግሽን አለ የተባለ ምን ሲመጣ ሲመጣ ጥግብ ስንል ግን የእውነት እንላላካለን። አዎ ሳሚው ሲመጣማ የእውነት እንላ አመድ አመዷ እንመለቅብሽ ሮሜ አስባችሁታል። እኔ እና ሮማን አንድ እመጣለሁ፣ ሁሉ ልመጣ ነው። ኤርፖርት ላይ ምን ላይ ያልኩኝ ፕሌን ውስጥ ምናምን እለቃለሁ፣ መጣው እላለሁ። ከዛ እንላለን መሀል ላይ ትራንዚት ላይ ሌላ ሰዎች አግኝተ ሄደችን ነበር። በጣም ተነፋፍቀን ስለተገናኘች ስልካችን ሁሉ ትዝ አላለንም። ወርውረን ነው ነበረ አልተነሳንም፣ ፎቶ አልተነሳንም። ሮምዬ ይህችን ይዘን እኮ ማለት ነው እኛ የቀረነው እኮ ዩትዩብ ላይ ነች። አንዷት ራሱ በቂ ነው። ከችነ ይችን ላ ባለጌ ነው ግን እናቴቱን ጋይስ፣ እንደ ገንዘብ ግን ባለጌ ነገር የለም። ገንዘብ ያሳስታል። በጣም ገንዘብ ቤተሰባችሁን ሁሉ ነው እንድትናገሩ የሚያደርጋችሁ እንደ ገንዘብ መጥፎ ነገር የለም። በእውነት ግን ሮምዬ ገንዘብ መጥፎን ቢሆን ሲመጣ ግን ይጠቅማል። አስራ አራት አበባ ስጡ፣ ስራ ላይ ነን። ሮሚዬ በላ ነው እንውጣት፣ ያይዘን ሮሚዬ ቤተሰብ ሻፒንግ ሻፕ እናደርግ ነው ምናምኑ እንሂድ ነው። አያችሁ፣ መኪና እየነዳው ነው። ውት ያለሰብ በልየው ማይታይ ፊቱ ይሸፈናል። የኔን የሰርጉን ኦንላይን ካርድ ቤተሰቦችን ሁሉም እንዲገዛኝ ታስተባብሪያለች። በአሁን በቅርብ ይለቀቃል ኦንላይን የሰርጌ መግቢያ ካርድ ያችን። እንዲ ነው ህይወት የሚገፋው ነው ቁጭ እንጠጣለን ከበላ ስናክ እዛው የቀይ ዝም ብለን

ኧረ ተይሮሚ ባለፈው ባለፈው ብርጅስቶን እና ዝናሽ ተጣልተው በመኪና በጭንቅላት ሄድ በሻቦላ ረዱኝ ብላ ተናግራ፣ በሶስተኛው ቀን እያሉ የተለቃቀሱ ተጣረቁ። ሮ ዝም አልኩኝ። ደሞ አንቺ እንዲት ተይሮሚ ተይሮሚ። ታየ እኔ ማልደራደርባትን ጠርቼል። ለዛሬ ብቅ ብዬ እያየሁሽ ነበረ ዩዳ ዳቤት

ጉጪ እናንትና ተታረቁ። ለምን ተታረቅሽ ብሎ ሲጠይቃት እርቅን የምትጠላ ሰይጣን ነው ያልኩት። ሮ እሱ አሙድ ሩሚ ናት ነው ያልኩት። ከዚህ ነው ያማተብኩ በወቴ ያማጥብ እንደዛ ላ ወይ አንድ ነገር ልንገር እርቅ ትክክለኛ እግዚአብሔር ነው። ነገር ግን ይሄ እቺ እቴቴ ግን ታረቃለች።

አስፈቅዶ ደውሎ አለ ኮመንት ውስጥ ነ ሮማን፣ ስለ ልጅሽ ላወራ ነው መብት ነው። ዩቱብ ቲክቶክ ላይ የተወራ ወሬ ፈልስፋ አታውራ አውራ አልኩት። ወስዶ እኔንም ልጅንም ሞለጨን ከመሬት ተነ ተጣላን ማለት ነው። ድጋሚ እንትና ቤት ፊራ ቤት ገብቶ እኔ እያለውን የመጣው እሱ እያለውን የገባውት ብቻ እያለው ከፊራ ጋር ባለፈ የተጣላን ጊዜ አትጣሉ እሱ እየደረሰ ብኝ ነው ያልደረስኩበትም፣ ልጄን ነክቶም ልጁን ሳነካ ተ ድጋሜ ከጂጂ ክያ ጋ ሆኖ ሲል ሲልሰይ ሰው ተቆርጦ ላከልኝ። ይሄ ሰውዬ የዩቱብ መጫወቻ ነው የሚፈልገው፣ ሰላም አይደለም ከኔ ጋር የሚፈልገው። ስለዚህ እኔ እንዳን ከዚህ በኋላ ከእሱ ጋር በተአምር አይሆንም። የኔ የሱ ዩቱብ ማጫፈሪ አይደለውም በቃ ስለዚህ አቋማችን አቋም ነው፣ በቃ ውድ ተመልካቾቻችን፣ በዛሬው ቀን ሮማ ተሰማ ቤታዮ ከእቴቴ ጋር ላንታይ ከታየን ደግሞ በድንጋይ ቀጥቅጣችሁ አናታችንን ፈቅፍቁም ብለን ከቲክቶክ መንደር ድምጻችን እንድታጠፉን ተደራይታችሁ ከቲክቶክ መንደር እንድታጠፉን ፈቅደናል። ሮሚ ሮሚ ሮሚ ሮሚ ይሰማል። ሴጋውን ዳንታረቀ ቴቴን ዳንታረቅ ቃል ገብተናል። እኔ ሮሚ አደርገዋለሁ ያደርገዋለሁ። ለምን መሰለሽ? አንቺም ቆርጠሻል። ሁኔታሽ ዓይንሽ ያስታውቃል። ሌላ ጊዜ ቢሆን ነበር ፈገግታ ነበር። በቃ ልቅ ኔ ቆንጆ ሮሚ ያምሩልሻለሁ። ዛሬ በቃ እኔም ሮሚ እግዚአብሔርን ነው የምልሽ። እግዚአብሔር ምስክሬ ነው። እንኳን እሱን አይደለም መውዳቸው እንኳን ተጣልቼ ለመታረቅ እንኳን የሚያንቀይ ሰው ነው። በጭራሽ በፍጹም አሻፈር ይሉንታ እምነት የሌለው ሰው እኮ ነው። ለወደው እኮ ጸጥ ብሎ ነው የሚሰዳሽ እኮ ብድግ ብሎ አሁን ሀቢባ ምንም መታረቅ ፈልጎ ልጎምች ተጣልታኝም አያታለሁ አለ ቻንደት ሽ በላ ሆን ስተሙ ለምን መሰለሽ ሮሚ በራሱን መጥቶ በራሱ መንገድ መጥቶ ቢጣል ላይ ማለት ኖር እግዚአብሔርን እታረቀው ነበር። ምንም አይመስለኝም። በራሱ መንገድ ተጣልተ ሚሆን ለሰው ተደርቦ ምናምን መጥቶ ስለሰደበኝ ነው ያቺ ነገር እኔ ከሆዴ ልትወጣ ያልቻለችው። እና ብዙ የውሸት ወሬ ብቶሻላ የእውነትን ወይ ውሸት ፋብሪኬት አድርጎ የውሸት ወሬ ዋላ በቀንስ ልጅ አላ ልጁ አንከደ ይሄ ሁሉ ነገር ለምን አስፈለገ? እንዲህ ብሎ ስምሽን ያጠፋል እንድትጠይ ወይ ደግሞ የሆነ እንድትወድቅ ያደረገኝ ሰው ውድቀትሽን የተመኘ ሰው በጭራሽ ሆነ። አንዳንድ ሰው ተነቋቅረሽ ተጣልተሽ ላሽላሽ የምትበባለ፣ እሱ ግን ሰድቦኝ እንደዛ አርጎኝ እኔ ውሻ አይደለሁም እመቤቴ። ስለዚህ እንበልከው አሁን ከአመት ሮሚ እግዚአብሔርን ከአመት አመት ነው የምልሽ። ለምን ቀኑ ዛሬም ሲሰድበኝ ነበር ዛሬም በየቀኑ እየገባ የወጥ ቅመም አድርጎኛል፣ እየሰደበኝ ሄድበት ነው ብለው ፖሽ ፖሽ ምንም አይመለከተኝም። ሄድበት ይሳል ሰውም ይሰለችዋል። አንድ አይነት ወሬ ሲደርቅበት ትቶት ነው የሚሄደው። ገባሽ አይሰለችም። ችግር ምንድን ነው ነው ሚሉት። እኔ ሮሚ ካንቺ አስታርቀኝ እያለ ነበረ። ቤታን አብራችሁ ልትረግጡ ነው ለእንትናኮ ጠየቀኝ። ሮሚ ልጁን ለምን ሰደኝ ምናም በውስጥ አዋራሻለሁ ምናም እርቅ እኔ ወፍ የለችም የነካውበትን ግን ሪዝን ነገ ተሙጋ ሄጄ ሮሚ ይፈልግሻለሁ ብሎ እንዲ ሲለኝ፣ እኔ አልነካውበትም። አባቴን የነካሱ ልጄን የነካሱ ገባሽ። አሁን እሱ ታርቆ ሌላ ታምር ሊፈጠ- እኔ አልታረቀውም ከዚህ በኋላ ነገርኳቸው። ኢትዮጵያውያኖች አልታረቀውም። ማማት ነው አውቃለሁ። በሃይማኖት አይፈቅድም እግዚአብሔር አምላክ ወር ነው ነገር ግን ሁሉ ነገር ስት እኔ ሰው ነኝ፣ አምላክ አይደለሁም። አምላክ የሚችለውም መቻል አልችልም። እኔ ራሱ ነው ልጄን የነካው ራሱ ነው አባቴን የነካው እኔ አልነካሁትም። ሳይነካ ቤተሰቦቼን ነክቼ እሱ ስነካ ለእሱ ጻድቅ፣ እኔ ሳልነካው ግን ለእሱ እንትን የሆነበት የለም። ያምና እኔ ሳልነካው የነካኝን ነክቶኛል። ስለዚህ ለእሱ ጽድቅ ለእኔ እንትን የሚሆንበት የለም። ማማት ነው እያላችሁ ለምጽፉ እኔ አልተሳደብኩም። ቀባጥሩ፣ ችግር የለም። እኔ ምን እንደማደርግ ጠንቅቄ አውቃለሁ።